ው ለመጀመሪያ ጊዜ ሴት ያፈቀርከው ሴት የተመኘከው ወይም የወደድከው ያረኩት ኖ ከማረግ በፊት መመኘት ይቀድማል። መውደድ፣ ማፍቀር

እዚህ ጋር አራት ቅርስ ሲነቀሉ በባህል መሰረት ይሄኛው ደል ለማድረግ አያማቸው ባህላዊ አያማቾ ቤቱ ከዛ በኋላ ሽማግሌ እሷን ካወራት ከሳምንታት በኋላ ሽማግሌ ልካ ሽማግሌና ከብቶች ጥሎሽን ለምሳሌ አንዳንዴ እንደዚህ ነገር መሰለሽ፣ አክስት፣ አጎት ምናምን ለሁሉም ሁለት ሁለት በሬ ሶስት በሬ አራት በሬ ይሰጣል ሲሆን ስልሳ ምናምን በሬ ይሰጠል። ያ ይሆናል። ገባሽ? ሴቷ ፈቃደኛ ካልሆነችስ? ለምሳሌ ፈለጋት አንዱ ጠልፎ ቤት ወሰዳትና ሀብቱን ነገራት። ካለችስ እምቢ አትልም። ወንድ ልጅ በስት ዓመቱ ነው የሚያገባው። እናንተ ጋር ደንቡን ሲዘል፣ በቃ ደንቡ እኛ ቀንጥላ ለደንብ አለ። እሱን ሲደርስ ያገባል። ከአስራ ስድስት አመት በላይ ከአስራ ስድስት አመት በላይ ለምሳሌ አስራ ሰባት አመት ልጅ ማግባት ይችላል፣ ከፈለገ ማግባት ከፈለገ። አዎ ቤተሰቡ ያዋጥ በሬም ፍየል፣ ቤተሰቡ አባት ሀብታም ከሆነ ጥሎች ማዘጋጀት አለበት፣ ሲያገባ ጥሎች ማዘጋጀት አለበት። ጥሎች ግዴታ፣ ጥሎዎች ሌላ ማግባት ጥሎችን አዘጋጅቶ ነው የሚያገባው። ሲዘልኮ ወደቀስ ችግር የለውም። አይወርቅም ወርቆም አያውቅም እስካሁን። ሲናየኔ ውድ እሺ፣ ወርቋ ያቀም እሷም እምቢ አትልም ማለት እስካሁን ድረስ። በዘመናችሁ እምቢ ያለች ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም፣ የለችም። በዘመናችሁ አንዲትም ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም። አትልም ያስረዳታል። አብቱን፣ ይነግራታል፣ ይንከባከባታል። አሁን ሴት ልጅ ስትወስዳት ንጉስ ናት። አልኩሽ እኮ ሴት ልጅ ከእኛ ጋር ስትወሰድ፣ ለምሳሌ አለቋ አመጣ ቤት አለ ንጉስ ናት። በቃ ቤት እሷ ንጉስ ትሆናለች። ማንም ምንም ነገር ላይ እንትናት በቃ እሷ ለእኛ በቃ ሕይወት የኔ መኖር፣ የእሷ መኖር ለእኔ መኖር ነው። አዎ ግዴታ፣ ሴት ልጅ እንደ ንግስት ነው የምትታየው። እናንተ ጋር አልከኝ። ምን ምንድነው? እንደ ንግስት ነው ሁሉ ነገር የምትሰራው እሷ ስለሆነች ነው ቤት የምታጸዳው ምግብ የምታበስለው የምታርሰው አጥር የምትሰራው ምን ቀራት ከብት አትጠብቅማ ከብቱን ብቻ ወንድ ይወስድባታል ወንድ ይጠብቃል ሰፈሩ ይጠብቃል ሰፈሩ የሚጠብቀው እሱ ነው ጠረፍ ነው ያለው ጠረፍ ላይ ስለሆነ ከብት ሀገር ይጠብቃል ሰፈሩን ይጠብቃል ማንም አይደፍርም

ከአርባ በሬ እስከ ስልሳ በሬ በገንዘብ ስንት እንደሚተመን ታውቃለ? ምን አለመስለሽ፣ እኛ ጋር ርካሽ ነው። አይሸጥም፣ አይለወጥም። ታዲያ ከብቶች እየታረዱ ሲበሉ አያልቁም? አይሸጥ ከሆነ አይለወጥ ከሆነ በጣም ካረጀ ነው። እኛ ግን አሁን ውሻ ውሻ ውሻውን ሰው መድኃኒት አንስቶ ብስጠው፣ ወይ ደግሞ አባሪሽ ከቤት ትልኪዋለሽ ፍየል ብቻ ነው። ከሰው ከሰው ለሰው እንግዳ ሲመጣባቸው የምታርዱት ፍየል ብቻ ነው። ከብቶች በሬ አንድ እንግዳ መጥቶ ከፍታ

ምንም አይሆንም። ባህላዊ ምላይ ይቀበል አይሞትም፣ አይሞትም። እሺ አንድ ወንድ አምስት ሚስት ማግባት ከፈለገ ያው ሊሚት የለውም ለሚስት የከብት ብዛት፣ ብዙ ከብት ካለው የፈለገውን የአምስት ማግባት ይችላል ብለኛል። እነዛን ከብቶች ከየት ያመጣሉ? ካልተገዛ ገንዘብ ከሌለ እናንተ ጋር ከብት ከቤት ሰሆነ ያየሽ ታወቀ። ኦኬ ወቃ ነው ሰሰ ለዚህ ቦታ በቃ እሺ። ከፈሰሰ በኋላ በቃ ቁስሉ ላይ ፕላስተር ለጠፋ ሊድናል፣ ይቆማል። ኦኬ እሺ ጥሩ። ከአንድ ሰው ብዙ ከብት እንዴት ሊኖረው ይችላል? ከብት ማትገዙ ከሆነ በገንዘብ ከየት ነው የሚመጣው ከብቱ? አሁን እዛው ይራባሉ፣ እዛው ማለት ነው። አሁን ለምሳሌ አንድ ሰው አንድ ከብት ካለ ይራባሉ፣ ይቆያሉ። ደግሞ ስታገቢ ለምሳሌ ስታገቢ እና ምንም የለኝም ማለ ምንም ከሌለኝ እኔ የለኝም ማለ፣ ቤተሰቦች ያዋጣሉ፣ ጎረቤቶች ያዋጣሉ፣ ዘመዶ ዘመዶ አንዳንዴ አንዳንዴ ባር ይሰጣሉ። አንዳንዴ አንዳንዴ አንዳንዴ ማለት ነው ይሰጡሻል፣ እንደዛም የሆነ አንዳንዴ ከሌለሽ ማለት ነው። ኦኬ እሺ ጥሩ። በእንደዚህ አይነት መልኩ ያጠራቀማሉ ከብት። አንተም ስትወልድ የሕዝቡ ጥያቄ ነው። የኮሚ ጥያቄ አንተም ስትወልድ ልጆች ግን በባህላችሁ መሰረት ነው ልታሳድግ ያሰብካ ጋይ ስድስት አበባ ስድስት ሰው ስድስት አበባ ብቻ ነው የጎደለን። አባስኛ እኔ ቢሆን ደስ ይለኛል። አሁን ለምሳሌ ይሄ ቲክቶክ ማበላሽ አይመስለኝም። ልጆች ካላበላሽ የልጆች የስርዓት ሱ ስርዓት እንዳርጎ ምፈልገው በባህላችሁ መሰረት እንዲያድጉ ነው ሚፈልገው። እሺ አሁን ሴቶች ለውበት ይህንን ምንድነው ስሙ የሚቀደደው ከንፈርባልበገ ይደልገ ወይ ደግሞ ሴቶች ለውበት ከንፈራቸውን ተቀደው ትልቅ ይህንን የሚያክል ገል ያደርጋል። ማታ ማታ ሲተኙ ያወልቁታል ብለኛል። ሲያወልቁት ተንጠልጥሎ እዚህ ድረስ ይደርሳል። ረሱአይደስምእሱ አይደርስም ይለጥታል።

ስለዚህ ወንድ ልጅ አሁን በ17 አመቱ እናንተ ጋር ካገባ ኃላፊነቱ ከብት መጠበቅና ከብት መጠበቅ አገር መጠበቅና ማስረገዝ ነው። ሶስቱ ናቸው የወንዶች ኃላፊነት አይደል? አዎ፣ ከተማ አይልም እኮ ሀገር ይጠብቃል፣ ሀገር ድንበር ይጠብቃል፣ ከብት ይጠብቃል፣ ሚስቱን ያስረግዛል። እነዚህ ሶስት ናቸው የወንዱ ኃላፊነት። ሌላ በተረፈ ሁሉም ነገር የምታደርገው ሴቷ ናት። ለዛ እኮ ነው ሴት ልጅ ስልሳ በሬ የሚከፈላትም ለዛ ነው ስልሳ በሬ የሚከፈላት ለዛ ነው ስትዳር ማ ሁሉም ነገር ለዛ እኮ ለዛ ነው የምንወዳት ሁላችን የምንወዳት ለዛ ነው። ጥቅሟ ብዙ ስለሆነ ጥቅሟ ብዙ ሳይሆን ጀግና ስለሆነች ነው። አሁን ለምሳሌ አሁን ቲክቶክ ለመጠና ሙር ሲናግባ ይላሉ ሲጠይቁኝ ሴቶች አለ ሲጠይቁኝ እናንተ እንደነሱ አችሉም አልኳቸው። የእነሱ አይነት ትዕግስት የላችሁም የእኛም ቤተሰብ ሀይል ትዕግስት ቀርቶ ሀሳብ የላችሁም። አሁን ትገረፊያለች ትባል። አሁን ለምሳሌ ምትሴታለች ምን ትባል። አሁን ለምሳሌ በሀመር ላይ ስትመጪ ደግሞ በሀመር ማለት ነው አንድ ሴት ልጅ ለወንድሟ ስትል ትገረፋለች፣ ትገረፋለች። ለወንድሟ ስትል ታስገርፋለች። ቅድም ማዘ አሳይሽ ነበር ሰዎችን ላሳዎች ነበር ወንዶችን ላሳየሽ፣ ላሳየሽ ባይዘ ጥቁር የሚሰራው እንደዚህ ነው። ጥቁር የሚሰራው እንደዚህ ነው። ይሄ ኦኬ። አዎ ይሄንን አይቼዋለሁ በቲቪም በፊት። ያምራል በጣም ቲክቶክ ማይዘጋብኝ በሆን ማለት አምር አሳያችሁ ነበር ማይዘው ይኸው። ይሄ አሁን ለውበት ነው የምትጠቀሙኛው? ጋር ምንድን ነጭ በአንተ እንደተሳልከው ፊትክ ላይ ተስላ ነው አይደል? አዎ። ይኸው ስትመጪ የምለብሽው ቆዳዎች እነዚህ ናቸው፣ ለምሳሌ ስመጣ የምታለብሱኝ። አንተ ግን እንዴት እንደዚህ አማርኛ ቀላጥፈ ልትናገር ሹፌሮች ከሆነ ጊዜ ብቻ እየመጡ ልትለምደው የምችለው ነገር አለ። ቀልጥፍ አድርጋ ለምሳሌ ፈረንጅ ስመጣ ነው። አያቆምም። ሀበሻም አይመጣው እኛጋ ሀበሻ ማክሲማም በቀን ማን በቀን ፈረንጅ ቢያንስ ሀምሳ ያመጣ ነው። ይህ ያው ንቅሳት ይሄ ንቅሳት ነው። ይሄ ንቅሳት ነው። ወይኔ ያው ያስታውቃል። ጉብ ጉብ ጉብ ብናል። ይሄ ንቅሳት የምትነቀሰው በምን እንደሆነ ታውቂያለሽ? በቢላና በምላጭ ነው። ለውበት ነው። ከዛ ሚስቶች ተስማምተው ይኖራሉ። አይጣሉ ው ልጅሽ እነዚህ ማለብሳት ተሰማምተው ተፋቅረው ተዋደው ፈልገው ነው የሚኖሩት። ኦኬ፣ ኦኬ ገባኝ። እኮ መኝታቸው ይለያያል ወይ? ገኔ ጥያቄ የሚስቶቹ መኝታ ሙርሲ ወይ ከምድር ውጭ ነው? ሁሉም የራሳቸው ቤት አላቸው። የአንድ ግቢ ውስጥ ነው፣ አንዳንድ ክፍል፣ አንዳንድ ቤት አላቸው። ምግብ አንድ ላይ ነው፣ ስራ ይተጋገዛሉ። እርሻ ሲሄድ ይተጋገዛሉ። ይኸውን አሁን ሁለተኛ ወልቲ ወልቲኛ ሚስት በዚህ ነው የሚታወቀው፣ ሁለተኛ ሚስት መሆኗ። እሺ ሶስተኛ ሚስት ደሞ ሶስት ብረት ታደርጋለች አንገቷ ላይ፣ አምስተኛ አምስት ብረት። እሺ ማንም ሰው ሶስተኛ ሚስት መሆኗን ያውቃል አንገቷ ላይ ያለውን ብረት አይቶ። ከዚያ በኋላ ስትመጪ ደግሞ ስትመጪ ደግሞ ቤታቸው ስትመጪ ደግሞ ማለት ነው። ስትመጪ አጠገብ አጠገብ ቤታቸው እዚህ አንደኛ፣ አሁን በዳሰነች ማለት ነው በዳሰነች ባህል ማለት ነው።